ያስቀመጥ በማለትም እያሳሰባት የነበረው የሜሮን አለመግባባት ወይም ደግሞ የሜሮን ልብ አለማግኘት ነበረ። ነገር ግን እርግብን ፈጣሪ ስረዳት ሳትያዝ ተምቹና እንዲሁም ደግሞ ጆሮ በመተባበር እጅ ከፍንጅ አስያዟት። ወይዘሮ ሜላት አሁን ሁሉንም ነገር ባዩሽ ከተያዘች አይቀር በማለትም ለባለቤቷ ለመስፍን አስረዳችው። መስፍንም እንግዲህ ባዩሽን እገላለው በማለትም ፖሊስ ጣቢያ እያዙ ልቀቁኝ እያለ ቢሄድም ግን እሷ በቁጥጥር ስር ውላለች። እናም እስከዛሬ ለምን አልነገርሽኝም በማለትም በጣም እየተናደደባት ነበረ። ነገር ግን በጣም አሳሳቢው ሁኔታ የወይዘሮ ባዩሽ የመጨረሻ እድሏ ምንድን ነው? ምንም አይነት ከእስር ቤት ወታ የምታመልጥበት አማራጭ የላትም። እናም ሁለቱ እንግዲህ ወጣቶች እርግብን አሳልፊ አልሰጥም በማለትም ተምቹ ወይዘሮ ባዩሽን አሳልፎ ለፖሊስ ሰጠ። እንዲሁም ደግሞ ጆሮ ደግሞ ሀንቾን እንደዚህ አላደርግም በማለትም እየተጨቃጨቁ ስለነበረ ነገር ግን በሚያሳዝን ሁኔታ ተስማምተው ሲጨርሱ እጅ ከፍንጅ አምሳ ሽብሯን ከወይዘሮ ሜላ ተቀብላ ሄዳ ሜሮንን በሽጉጥ በማስፈራራትና እርግብ ያለችበትን ቦታ እንድታሳያት ጠየቀች። ነገር ግን ባዩሽ ባላሰበችው ሰዓት እጅ ከፍንጅ ህገ ወጥ በህገ ወጥ ላይ ስትሰራ ተያዘች። እናም አስበላሽኝ ተጠቀምሽቢ ማለት ነው እኔ የማንም መጫወቻ አሁን ያልቀርም እያለች ሜሮን ላይ መዛት ጀመረች። ነገር ግን ባዩሸ ብትዜትም ሜሮን ሳኮን እጅ ከፍንጅ ያሳዘቻት በሰዓቱ ተምቹና ጆሮ ነበሩ። እናም ምንድናቸው እነዚህ ስትልም፣ ሙድ እያያሽብኝ ነው በማለትም መለሰችላት። ነገር ግን ሜሮን ግራ ተጋባች። በኋላ ላይ ዘወር ስትል አውራ ቀንድ ጥላቶቿን አየቻቸው። አሁን ተበልቻለው፣ ወይኔ ባዩሽ! በማለትም በጸጸት ስቃያለች። እናም ወይዘሮ ሜላት ላይ የተፈጠመው ግፍ ዞሮ ዞሮ እሷ ብትደብቅላትም የባዩሽ መጥፎ ስራ ይፋ ወጣ። አሁን ባዩሺ ከየትም ቦታ ወይም ደግሞ ከፖሊሶች ህግ አምልጣ የትም ልትደርስ አልቻለችም። ሁሉንም ነገር እያንዳንዱ ያደረገችውን ነገር ተናዘዘች። ብትናዘዝም ግን ደግሞ ምንም አማራጭ ላትም እስር ቤት በመበስበስ ነበረ። እናም ወይዘሮ ሜላት ባዩሺ ከጀርባዋ ያደረገችባትን ነገር በሙሉ አስታወሰች። አስታውሳም ለምላሴ ቃል ግባልይ ብላ ሁሉን ነገር ነገረችው። ምናሴ ግን ብትነግረውም ለሀንቹ ሄዶ ለሀና ያለውን ነገር እናቱ የነገረችው ሚስጥር ነገራት። እሷ ደግሞ በፍጹም እንደዚህ እንዳታደርግ፣ አንተ ያስብከውን ነገር እኔ ሳላስብ ቀርቻ አይደለም ምናሴ

ይልቁን እናቴ በጣም ትናደድ ትናደድብሃለይ፣ አለችው እኔማ እንደዚህ አድርጋ ዝም አልልም፣ አለ ምናሴ ደግሞ በጣም በመናደድ ወይዘሮ ባዩሽን ሲያት ስሜታዊ ሆኖ በጣም ተናዶ የተናገራ ንግግር ግራጋባት ምን እያለ ነው ይሄ ደግሞ አለች ወይዘሮ ባዩሽ። የማንም እንጮጭላ መጫወቻ መሆኔ እኔ ባዩሽ በማለትም ፎከረች። ነገር ግን እሷ እልከኛና ጥፋት በጥፋት ላይ ብታጠፋም የሰራችው ስራ እሷ ብትደብቀውም የትም ልደብቃት አልቻለምና ይፋ ወጥቶ እጅ ከፍንጅ እንድትያዝ አደረጋት። አሁን እባዮች ላይ ያለው የህግ ድንጋጌ በጣም ከባድና አስከፊ የሆነ እድሜ ልኳን እስር ቤት እንድታረጅም እንድትበሰብስም ተፈረደባት። ወይዘሮ ሜላትም ባዩሽ ጋ ከልጅነት ጀምሮ ያሳለፉትን አሰቃቂ የጓደኝነት ሁኔታም ሆነ ጥሩ ጊዜያትንም አስታወሰች። ግን ደሞ ህጉ አንዴ አርፏል፣ ተደንግጓል፣ ምንም ማድረግ አትችልም። እንደዚህ አይነት ወንጀለኛ ከመጀመሪያ እስከ መጨረሻ እዚህ ደረጃ እንዲደርሱ ያደረገችውን ህግ እንደማይለቃትና ምንም ካሳ ብትከፍልም እንደማይ ተዋት። ለወይዘሮ ሜላት ነገራት። ወይዘሮ ሜላትም በጣም በማዘን ልቧ በመሰበር እኔ ኮ ሁሉን ነገር ትቼ ባዩሽን የድሮውን ዛሬ ላይ መጥፎ ብታደርግብኝም መቀጠል እንዳለብኝ ነበር ያሰብኩት በማለት በመናደር ላይ ትገኛለች። እንግዲህ ወይዘሮ ሜላት ሀናንና እንዲሁም ምናሴን ጠረጠረቻቸው። ለምን ሲባል ሚስጥሬን የነገርኳቸው ኳቸው ለነሱ ነው፣ እናም እነሱ ናቸው ለፖሊስ ነግረው እንድትታሰር ያደረጉት አለች። ነገር ግን እውነታው ጆሮና እንዲሁም ደግሞ ተምቹ ለፍቅረኛሞቻቸው ሲሉ ወይዘሮ ባዩሸን አሳልፈው እንደሰጧት አልተረዳችም። እናም ልጆቿን መጠራጠር ጀመረች። መጀመሪያ ለመስፍን ሁሉንም ነገር ነግሬ መስፍን ከምድረ ገጽ ያጠፋሻል የሆነ ስህተት ብትሰሪ ብላ ነበር ለወይዘሮ ሜላት ማስጠንቀቂያ ሰጥታ፣ እንዴት ሀምሳ ሺህ ብሩን ሰታ ወርቁን እንድትመልስላት ያደረገችው። ነገር ግን እዛም ሁሉ ሳይሆን ሳደርስ ወይዘሮ ባዩ ስራዋ ጠልፎ እንግዲህ ከጥላቶቿ ስር አንከባሏት ትገኛለች። እናም በተደጋጋሚ ወንጀልና ጥፋ ስትሰራ የነበረችው አሁን ድጋሜ ምንም አይነት እድል ኑሯት ወንጀል ለመስራት ይቅርና እንዲሁም ጥላቶቿን ለመጋፈጥ ይቅርና በፍጹም ምንም ማድረግ እንደማትችል ታረዳች። አሁን እንደተሸነፈች ሲገባት፣ ወይዘሮ ባዩሸ ራሴን አጠፋለው እያለች እስር ቤት ያዙኝ ልቀቁኝ እያለች ትገኛለች። እርግብ እንግዲህ ካሜሮን ያተረዳችው እሷን አሳልፋ እንደምትሰጣን ነበረ ሚኖር ሜሮንም ለዛች ለሀምሳ ሺህ ብር ስትል እርግብን አሳልፋ ለመስጠት ዝግጁ ላይ በሆነችበት ሰዓት ነበረ። ሜሮን አሁን ግራ ተገባች። እናም አሁንም እስር ቤት እየሄደች እርግብን አሳልፋ ለመስጠት ወደኋላ እንደማትልም ጥርጣሪዋ እንደቀጠለ ነው። የእርግብ ዞሮ ደግሞ እንግዲህ በእርግብ ሁኔታ እናም አሜሪካ ሄጃለሁ ብለ ስለዋሻኝ አይንህን እንዳላይ ብላ ስላባረረችው ቦርሳዋን እንቀርጎ ይዞ እያለቀሰ ይገኛል። እናም የእርግብ ቦርሳ ለሱ ትልቅ ነገር እንዲሁም ደግሞ እርግብን ያገኛት መስሎ ይታየዋል። እሱን ካጣ ጥረኗን እያሸተተ ከሷ ጋር እሷን ያሳለፈውን ሁኔታ የሚያስታውሰው የእርግብ ቦርሳ ነው። አሁን እንግዲህ ተምቹ በጣም ሀዘን ላይ ቢገኝም ዛሬ ትልቋን ቀንድ ጠላታቸውን በቁጥጥር ስር በማዋላቸው እሱና እንዲሁም ደግሞ ጆሮ በደስታ ላይ ቢገኙም ሁለቱም ግን አሀና ትቀየመናለች እያሉ፣ እርግብም ትቀየመኛለች እያለ ተምቹ ሀዘን ላይ ይገኛል። እናም ጆሮ ደግሞ ሃንቹ ለምን አሳልፋችሁ ሰጣችሁ ትለናለች እና ልፋታችን ከንቱ ሆነ። ይህን ያክል ጊዜ ለሷ ብለን ስንሰቃይ ኖረን አሁን ገደል ገባ እያለ እያዘነ እየተበሳጨ ይገኛል። ግን ቢሆንም የሁሉም ቀንድ ጠላት እስር ቤት በመግባቷ ሁሉም ሰዎች ደስተኛ ናቸው። አቶ መስፍን አሁን በመናደድ ላይ ይገኛል። እንዴት ይህ ሁሉ ሲፈጠር ለምን አልሰማም እያለም ወይዘሮ ሜላት ላይ እየደነፋ ይገኛል። ነገር ግን ወይዘሮ ሜላት ከሁሉም በላይ ልጆቿን አሁን በጣም ታናዳባቸዋለች። ለሀናና እንዲሁም ደግሞ ለምናሴ ነው የተናገርኩት። እንዴት ሚስጢር ብዬ ባወራቸው ምስጢሬን እውጭ አውጥተው ቃል ከገቡ ላይ በኋላ አሳልፈው ይሰጣሉ። አሁንም ነገ ጠዋትም ቢሆን አሳልፈው እንደማይሰጡኝ ምንም ጥርጥር የለኝም፣ በማለት በጭፍን እየተናደደች ትገኛለች። እንግዲህ ከባለቤቷ ከመስፍንና ከውድ ልጇ ከሰላም የበለጠ አምናቸው ለምናሴና ለሀኒቾ ሚስጥሯን በመናገሯም እየተናደደች ትገኛለች። ሁሉንም ነገር ብታስታውስም ግን ደግሞ ትልቋ ጥላቷ ዋጋ ያስከፈለቻት መሆኗን እያወቀች በልጆቿ ላይ በድጋሜ እየተበሳጨች ትገኛለች። ይህ ወይዘሮ ባዩሸ እንግዲህ ፍጻሜዋ በጣም አስከፊና አሰልቺ እንዲሁም ደግሞ በእስር ቤት የምታሳልፈው ከባድ የእስር ቤት ጊዜዋ እንደሚከብድም ትገነዘባለች። አሁን በመልደምና በመበሳጨት ላይ ራሴን ከዚች ዓለም አሰናብታለሁ ብሞት ይሻለኛል እያለችም በተደጋጋሚ ለፖሊሶች መልእክት ትልካለች። ፖሊሶች ግን የፈለግሽውን መሆን ትችላለሽ በማለትም መልሰውላታል። እጅግ በጣም ያስደስታል የወይዘሮ ባዩሸ እጅ ከፍንጅ በመያዟ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን እስከመጨረሻው ተከታተሉ። ሀሳብ አስተያየታ